አቤ፣ ናስቲ ለምንድን ነው ከአቅም በላይ የሆነ ነገር የተሸከምከው? ታሸተ አሁን ፔስታሎን ሸጠ ያገኘውን ብር ምንድን ነው የምታደርግበት? ቤተሰብ እንረዳለ፣ ለደፍተር ምናምን ይጠቅማል። ምናልባት ከዚህ የተሻለ ስራ መስራት የምትፈልገዋለህ? መሬት ታንጥፎ የሚሰራውን ትንሽዬ እሱን መስራት ፈልጋለሁ። የሚሸጥበት ሂሳብ ነው። ስራ ማስጀመሪያ ብር ላኩልህ። ፈረንሳይ ሀገር የምኖሩ የዲጆን ማህበርተኞች ናቸው። እነሱ መርቃቸው እግዚአብሔር ይስጣቸው። አሜን። አሪባ አርካቸው ፈጣሪ። አሜን። ከዚህ በላይ ይስጣቸው። አሜን። አንተንም እግዚአብሔር ይወርክ። አሜን። እግዚአብሔር ከአንተ ጋር ይሁን። በርታለኝ። እሺ፣ መልካም ጊዜ።